የሚያስፈልጋት ሙስሊሙ በዘር ተከፋፍሎ የሙስሊም ኦሮሞ ዕድር፣ የሙስሊም አማራ ዕድር፣ የሙስሊም ጉራጌን ዕድር፣ የሙስሊም ስልጤ ዕድር መባል አይደለም። ይሄ ለውርደት ነው የሚዳርገው። ስልጤነት ጀነት አያስገባ። አማራነትም ጀነት አያስገባ። ኦሮሞነትም ጀነት አያስገባ። ላኢላሃ ኢላላህ ሙሐመዱ ረሱሉላህ የሚለው ከድርም በላይ ነው፣ ከክልልም በላይ ነው፣ ከምንም በላይ የኢትዮጵያ ሙስሊሞች ካሉበት ውርደት መነሳት ከፈለጉ በተውሂድና በሱና ላይ ይሄን ቆሻሻ ጥንብ ዘረኝነት አራግፈው ጥሎ በዛ ላይ ሊሰበሰቡ ብቻና ብቻ ነው የሚገባቸው።

ዘረኝነት ያለበት ሰው ዲኑን መርዳት አይችልም። ዘረኝነት ያለበት ሰው ሰዎችን ማስተማር አይችልም። ዘረኝነት ያለበት ሰው አድል ማድረግ ይከብደዋል። ዘረኝነት ያለበት ሰው ይሸታል። ዘረኝነት መንሶነት ነው። ዘረኝነት ጅህንና ነው። ዘረኝነት አላዋቂነት ነው። ማዘል የሚያስወቅስ ነው። ዘረኝነት ስለመናችን የሚያደርግ ነው። ዘረኝነት ደም የሚያፋስስ ነው። ዘረኝነት አገር የሚያስታርስ ነው። ስለዚህ ዘረኝነት ነብዩ አለይሂ ሰላቱ ወሰለም በጥንቅ አውግዟል። ላይ በጥንቅ ዘረኝነት እናንተ አንዳችሁ አንዳችሁ እንደነው አንዳችሁ

የታሉ ዱዓቶች፣ የታሉ የቻናል ባለቤቶች፣ ሰው አለ አስብራክ አልተባለ ይተራረደ ላይ ተራረደ ገንዘብ ማሰባሰብ ያለ አይደለም። እናንተ እንድትመጡ ምን ፈልገው ደሙ ከመከሰቱ በፊት የአንድ ሙስሊም ሞት ሰላማዊ ወይ ሰው ካቢን ጎምቢው ሞቱ ተራ ሞታለ። እናት ናት ዘጠኝ ወር የተሸከመችው ለፍታ ያታደገችው ሰው በጠራራ ቀን በቢላዋ እየታረደ ጉዳችን ያችሁል። አላህ አይታረቀንም ወይ? እንዴት ብሎ ይታረቀን? እኛ ለሱ ህግ ጅሳን የሙስሊም ደም እያፈሰስን በጋርዶ ማቀው ላይላ ኃይለላህ ሰው ይለማመደዋል አለ ማረዱን ማለት ኢንና ሊላህ ወኢና ኢሊህ ራጂዑን። እሳት እንዳይዘንብ ፈራ እሳት እንዳይዘንብ ፈራ። ከሊማ ላኢላሀ ኢለላህ በአንድ ሚዛን ሰባት ሰማይ ሰባት ምድር በውስጧ ከያዘችውም ጭምር በአንድ ሚዛን ክንፉ ቢሆን ላኢላሀ ኢለላህ ሚዛኑን ትደምረው ነበር የተባለ ቃል

ጫት የኛው በሽታ ነው። ሴት ማሰቃየተኛው በሽታ ነው። የኛ በሽታ ምንድነው ያለው? ኳስ የኛ በሽታ ነው። ሲጋራ የኛ በሽታ ነው። ሺሻ የኛ በሽታ ነው። ይሄ ሁሉ ሐላፍትና ማላይ ነው የሚመጣው የመስጂድ ኢማሞች ላይ ዱዓቶች ላይ። ለሁሉ ተጠያቂ ያለው ሃይማኖቱንም ይሁን ዱንያን በተመለከተ የነብያት ወራሾች ናቸው አይደሉ? መሪዎቹን ምድር የተበላሸችው በማን ምክንያት? ቅያማ እየቀረብ ስንዴት ኢልም ይነሳል? በምን ምክንያት ብቀዑለማ በዑለማዎች ሞት ምክንያት በሕይወት ያሉት ካልተናገሩ ከሞቱ በለከብ ምንም ጥቅም የለውም የነሱ መኖር። አደራችሁ አገራችሁን ውጡ ከዘረኝነት ሐበሻዎች። ረሱል በተላኩበት ዘመን እንኳን ባርያ የምንባለ ነበር ነን አደለን ነቢዩ ሰለላሁ

አማራ ላይ ምስቃኑ ከጉራጌው ጉራጌው ከስልቸው ማንም ከማንም አይበልጥም፣ ማንም ከማንም አያንስም። ኢላ ቢተቅዋ አላህ Subhanahu Wa Ta'ala እሱን ከሚፈሩት ያደርጋል። አይል የሚጨምር አይል ደማችን በርስ በርስ ከመፋሰስ ይጠብቀለ ከጠላቶቻችን ሁሉ ሰይራቱ ይጠብቀ። የተውሂድ ባለቤቶች ያደርጋል እኛን ዝርያዎቻችንንም በተውሂድ ይወሰዳል።

በኢትዮጵያ የሚያስፈልጋት ሙስሊሙ በዘር ተከፋፍሎ የሙስሊም ኦሮሞ ድር የሙስሊም